ነው አሰላሙ አሌይኩም ዋርክምት ላሁ በረካቱ ውደቻና ደቤተሰቦች፣ እንደምን አላችሁ? እንዴት ናችሁል ሁሉ ሰላም ነው? ከነጋ ሁሉ ሰላም ነው። ዛሬ እንግዲህ ቡና ፈርሽን መተናል ማለት ነው። ቡና እንግዲህ አፍልተን እንግዲህ መርቁኝ አትመርቁኝ እያልኩኝ ነው እና ይሄ ቡና መርቆኝ እያልኩ አሜን እያልኩኝ ነው። እና አለኩላችሁ ውድ ቤተሰቦች ቪዲዮ ሻይ ታይም ቡና ሲቀዝ ያላችሁ ያው፣ እንግዲህ ቪዲዮ ብዙ ጊዜ አለመቼ እያለ ለመቀረጽ ለዛ ነው ውዶቼ ማለት ነው እና ለዛ ነው አልመቼኝ እያለ ነው ማለት ነው። ዛሬ እንግዲህ ለምን ቡና እያፈላ ቤተሰቦችን ፈታ አላደርጋቸውም ብዬ ቡና ይዤ በቡና እምጥቼላችኋለሁ ማለት ነው። እና እንግዲህ ቡናችሁን ጥጥ ተጋበዙ ከኛ ጋር። ላይክ ሼር ሰብስክራይብ እያደረጋቸው አበረታትኝ። ቅንነት ለራስ ነው ትላላችሁ። እና የዛሬ ቪዲዮ ቡና እየጠጣን ነው ማለት ነው። እንግዲህ ቪዲዮ ለመግባት ደግሞ አልፈቀዱም። እንግዲህ ያው እኔ እየጠጣውኝም እየቀዳውኝም ማለት ነው። ውዶቼ መጥቻለሁ። ላይክ በማድረግ አባረታቱኝ እናንተ እና ፈታ ዜና እንደምትለው አልጠራጠርም። ያው እንዳየችት ቪዲዮ ትንሽ ቆራርጥ መሰለኝ። ያው አልመችኝ እያለ ነው ቪዲዮ ለመቀረጽ ማለት ነው። ሀባይ እና ይህን ይመስላል እንግዲህ ቡና ጠጡ እና ነው እናንተም ከኛ ጋር ቡና ተጋብዛችኋል፣ ጠጡ ማለት ነው። እና ላይክ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ በኮመንት አሳውቁኝ። አስተካኪ፣ ይሄ ጎልሻል የምትሉኝን እንሻላ ለማስተካከል ሞክራለሁ። ወዶችዬ እና የዛሬ ቪዲዮ ይሄን ይመስላል ማለት ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ይላለው ወዶችዬ እና ይህን ይመስላል አበረታቱኝ። እንግዲህ ያው በቤታችን ቡናችንም ፈርሽን ምናምን እየጠጣን ነው ማለት ነው እና ቡና እየጠጣን ነው። ቡና ጠጡ ቡና ጠጡ ብላለሁኝ እና እያዋሩኝ ደግሞ ያው ቡና አብልቼ ማርቁኝ ቡና ሳይመረቅ አይጠጣም እያለ እየሳቁ ማለት ነው። እና ቤተሰቦች እንግዲህ እናንተ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ያላችሁ ሀሳብ አስተያየት በኮሜንት አሳውቁኝ። ይህን ለማስተካከል እሞክራለሁ። ይሄ እናስተካክል በሉኝ ውዶች ዬ ማለት ነው። ሁላችሁንም ወዳችኋለሁ አከብራችኋለሁ እና ይህን ይመስላል ዛሬ ቪዲዮ ይፈታ እንደምትለው አልጠራጠርም እላችኋለሁኝ። እና እንግዲህ ያው አንዳንዴ በሀገራችሁ ላይ ስትሆኑ ያው የመዳም ስራ ሲቀር ቁጭ ብላችሁ በቤታችሁ ያው ይህንን እንሻላ እኔም ስመኛው ነበር። እንሻላ እናንተም በቃ ልክ በቤታችሁ ቁጭ ብላችሁ ባስፈለጋችሁ ጊዜ ሰው ጠንክሮ ከሰራ ማለት ነው እና እንደዚህ ቁጭ ብላችሁ ባስፈለጋችሁ ጊዜ ቡናችሁን በቃ ያው ምንም ቢሆን ቤቱ ላይ ምንም ቢሆን ደስተኛ ነው ማለት ነው። እና ኢንሻላህ እናንተም ጠንካራ ሆናችሁ ሰርታችሁ በሀገራችሁ ላይ መጥታችሁ ደስተኛ እንድትሆኑ ነው ነው አሳግቶላችሁ ሀገራችሁ መታቸው። ወላሂ እንዳየሁት አይደለም በውጭ እንሻአላህ ያረብ እና ጠንካራ ሁኑ። እሱ ጠንካራ

በቃ አይመስለኝም፣ የሚደርስ አይመስለኝም ነበር። እና ጊዜው ደርሶ በቤት እያለኝ አልሐምድሊላሂ እንግባ፣ በፎቶ እንግባ፣ በቤት ይላል። በዐልሽ ደግሞ ታስገቢኝ አለኝ። በዐልሽ ግዴ ነኝ ሰዎቹን አስገባሁ፣ መር ገባላ ያልኩ ነው። ለእናንተም ደግሞ እንሻላህ፣ ወላሂ በባለፈው ሳልፍ ሳሩ ሲያምሩ